ምንም አጋንኛ አይደለም። እስካሁን በዞርኩበት ዓለም ጎርጎራን የሚያክል ጥራትም ግዝፈትም ያለው ሪዞርት አይቻልም። ለምሳሌ ይሄን የማያምን ሰው ጎርጎራ ብቻ ነው መሄድ ያለበት፣ ከዛ ይገባዋል። ግን የሰራው ፓብሊክ ፕራይቬት ፓርትነርሽፕ ነው። ፕራይቬትም አይደለም፣ ፓብሊክም አይደለም። ትብብሩ ያዋጣል ማለት ነው። ወንጪ ባለፉት ሶስት ወራት ሶስት ወር ብቻ አስር ሺህ የሳውዲ ሰዎች ወንጭ ጎብኝተዋል። አስር ሺህ ሳውዲ ብቻ። ቦታ የለም፣ አልጋዋ ትንሽ ናት። ድንኳን እያሰሩ ማለት ነው። ቢበዛ አስቡት እንደሚያመጣ? ወንጪ አስር ሺህ ሳውዲ የሳበው የተሰራው ፓብሊክ ፕራይቬት ፓርትነርሺፕ ነው። ያዋጣል ማለት ነው ይሄ ትብብር።